እንግዲህ የመስቀል በዓልን በሚመለከት መጽሐፍ ቅዱሳዊ መሰረት በሌለው ሁኔታ በሃይማኖቱ ዓለም ሁልጊዜ ምን ይላል፣ ይከበራል። ሃይማኖተኛው ዓለም ከመጽሐፍ ቅዱሱ ውጭ የራሱን መንገድ ተከትሎ ኦኬ፣ ሁልጊዜም በልማድ ምን የሚለው ነው የሚያከብረው ነው። መጽሐፍ ቅዱሳዊ መሰረት ስለሌለው ሃይማኖት እንዲሁም ከጀርባ ደግሞ ከባዕድ አምልኮ ጋር በተያያዘ አጋንንታዊ የሆነ ነገር ይፈጸማል ማለት ነው። አጋንንታዊ ነገር ክቡራንና ክቡራት እንደምን እንደምናላችሁ፣ እግዚአብሔር የተመሰገነ ይሁን። እንኳን ለበዓለ መስቀሉ ለብርሃነ መስቀሉ በሰላም አደረሳችሁ፣ አደረሰን። አምላካችን እግዚአብሔር የተመሰገነ ይሁን፣ ስሙ ይመስገን፣ እግዚአብሔር ይመስገን። ያልገባቸው ሰዎች መንፈስ ቅዱስ ያላደረባቸው የሰይጣን ማደሪያ የሆኑ መስቀሉ የመስቀሉ ስም ሲነሳ የመስቀሉን አራአያ ሲያዩ ሰይጣን የሚያስለፈልፋቸው ሰዎች እንዴት እንደሚለፈልፉ እየሰማችሁ ነው። ይሄ በተለይ አሁን የሚለፈልፈው ሰውዬ እንደምትሰሙት መጽሐፍ ቅዱሳዊ አይደለም። የመስቀል በዓል እንደ በጠቅላላ የእግዚአብሔርን በዓል ማክበር ማለት መጽሐፍ ቅዱሳዊ አይደለም ነው የሚለው። እርግጥ መጽሐፍ ቅዱሳቸው የነሱ ከኛ ጋር አንድ አይደለም። ይሄን ሁል ጊዜ የምናገረው ነው። አሁንም አይደለም፣ ልቦለድ ነው፣ ሰይጣናዊ ነው፣ የሰይጣን ድርሰት ነው። እንጂ ትክክለኛው መጽሐፍ ቅዱስ ከሆነ ስለ መስቀል በዓል ስለ እግዚአብሔር በዓል ብዙ ጥቅስ እናገኛለን። በመጽሐፍ ቅዱስ ላይ ማክበር እንዳለብን እግዚአብሔርን በዓል እንኳን አይደለም በሐዲሱ ቀርቶ በብሉዩ የእግዚአብሔርን በዓል በአለ ሰዊት በአለ መጸለት በአለ ፍስ እያሉ እንደሚያከብሩ ያንን እንኳን እናገኛለን። ኦሪት ዘጸአት ምዕራፍ አምስት ቁጥር አንድ ላይ ብንመለከት እግዚአብሔር ለሙሴ እንዲህ ሲል ተናግሮታል። ከመዚህ ይቤ እግዚአብሔር፣ አዎ ይቤ እግዚአብሔር አምላከ እስራኤል ፈኑ ሕዝቤ የከመ ይግበሩ በአለ የባሐቅል ወገኖችን በዓሉን በምድረ በዳ ያከብሩ ዘንድ ልቀቅ በለው ብለህ ለፈርዖን ንገረው ብሎ እግዚአብሔር ለሙሴ ነግሮታል። ምን እንዲሉ፣ እስራኤል በዓሉን እንዲያከብሩ፣ የማንም በዓል እግዚአብሔርን በዓል እንዲያከብሩ ይሄንን በሙሴ አማካይነት ለፈርዖን እንዲነገረው እግዚአብሔር አስተላልፏል። በዓሉን እንዲከበር ማለት ነው። በዓሉን ግን በዓሉን አላስከብርም ያለ በዓሉን አላከብርም ያለ ሰው የእርሱ አጠፋፉ አላማረም። ምን ሆነ? በኤርትራ ባህር ተሰጥሞ ቀረ እስከ ሰራዊቱ። የማንም በዓል አላስከብርም ያለ የእግዚአብሔርን በዓል አላስከብርም ያለ፣ እግዚአብሔር ስም የሚጠራበት እግዚአብሔር የሚመሰገንበትን በዓል እግዚአብሔር ተአምራቱ የሚገለጥበትን በዓል ያላከበረ አጠፋፉም አያምር። የዚህ ሰው አጠፋፉ ከዚያም የማይልኝ ከዚያም ይበልጣል። እንግዲ መስቀልን እንደዚህ በሌላ አራእያ መገመት እንደ አምልኮ ባይድ ነው ብሎ መናገር ይሄ ራሱ የእሱ አምልኮ ባይድ ሰይጣን ነው። መንፈስ ቅዱስና ሰይጣን ርቂት አይገናኙም። ሰይጣን በራሱ ጊዜ የራሱን ስራ ስለሚሰራ መንፈስ ቅዱስን እንደ ባይድ አድርጎ ነው የሚያየው፣ እንደ ባይድ አድርጎ ነው ሰይጣን የሚያሰራው ሰው ይሄ ነው እንጂ እግዚአብሔርን በዓል ማክበር በተለያየ ጊዜ እግዚአብሔር የሚገለጥበትን በዓል እንድንከብር እንድናከብር በመጽሐፍ ቅዱስ ላይ ተጽፎ እናገኛለን። ደግሞ የእግዚአብሔርን በዓላት የማያከብሩትን ደግሞ ነቢዩ ዳዊት እንዲህ ሲል ተናግሯል በመዝሙር 73 በመዝሙር 73 ቁጥር ስምንት ላይ እንዲህ ሲል ተናግሯል። ንኡ ንሳረ ሁሎ በአላቲው ለእግዚአብሔር ቁጥ እምርቶ ይሄን አምር። እግዚአብሔር ያላደረባቸው መንፈስ ቅዱስ የተለያቸው የሰይጣን ማደሪያ የሆኑ ሰዎች ኑ የእግዚአብሔርን በዓል እንሻር ላዱ ይላል። በዓላቶቹ ነው ያሉት። እንደውም አንድ ብቻ ይል እግዚአብሔር በዓላት ሰንበት በዓሉ ነው መስቀል በዓሉ ነው ጥምቀቱ ልደቱ ተለያየ በቃ ጠቅላላ ይህንን እንሻር ይላሉ። ወትዕምርቶ ይህን አምር ምልክቱን ማናውቅም ይላሉ እነማን? እግዚአብሔር ያላደረባቸው የሰይጣን ማደሪያ የሆኑ ሰዎች ነው ያለው ነቢዩ። ይሄ እኮ ነው እንደውም ከዚያውም ምንድነው ያለው? መዝሙር ይተናገረዋል። መዝሙር አምሳ ዘጠኝ ቁጥር አራት ላይ ወሀብከሙ ትዕምርተ ለእለ ይፈርሁከ ለሚፈሩ ለሚያመልኩ ምልክት ሰጥሃቸዋል። ይሄ ምልክት ምንድን ነው? መስቀል ነው። እነሱ ግን ምልክቱን አናውቅም አሉ። ምልክቱን አናውቅም ለማን? የማን ማደሪያ ስለሆኑ? የሰይጣን ማደሪያ ስለሆኑ የሰይጣን ማደሪያ ስለሆነ ስለዚህ ነው። አሁን የሰይጣን ማደሪያ የሆነ ሰው ነው እግዚአብሔርን በተአምር የሚገለጥበት እግዚአብሔር ለዓለም ድነቱን የሰጠበት አርአያውን የገለጠበትን ካሳውን የፈጸመበትን መስቀልን አናከብርም ብሎ መስቀልን በባይድ አምሳል ማየት ይሄ የሰይጣን ማደሪያ ሆኖ ሁልጊዜም ከእግዚአብሔር የተለየ ሰው ነው ማለት ነው። ራሱ መድኃኔዓለም በሉቃስ ምዕራፍ አስራ አራት ከቁጥር ሀያ ሰባት ላይ እንዲህ ሲል ነው የተናገረው አይደል እንዲህ ሲል ወዘኢየጸውር መስቀሎ ወይ መጽ ወይትለወኒ ወይ ይክል ከዊነ ረዴ መስቀልን ያላከበረ ያልተሸከመ፣ በመስቀል በፊት ያልመሰከረ ሰው ወደ እኔ አይመጣም፣ ሊከተለኝም አይችልም፣ የኔ ደቀ መዝሙር ሊሆን አይችልም ያለ እንደ ብሎ ደቀ መዝሙር ነው። የሰይጣን ደቀ መዝሙር እኮ የእግዚአብሔር ደቀ መዝሙር መሆን አይችልም። ሰይጣን ያደረበት እኮ መንፈስ ቅዱስ ሊያድርበት አይችልም፣ አይቻልም። አንድ ብሎ ታላቁ ነቢይ ሐዋርያም ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ አንድ ከቁጥር 18 ላይ እስመ ነገረ መስቀሉ ሰበዱ እቱ ባህበ ህጉላን ወባህብ የነሰለ ለድህና ኃይለ እግዚአብሔር። ለሚጠፉ ሰዎች አለ ድህነት ለሌላቸው ሰዎች መስቀሉ የመስቀሉ ነገር የመስቀሉ ድህነት ሞኝነት ነው፣ ለኛ ግን ኃይለ እግዚአብሔር ነው ድህነታችን ነው ብሎ ተናግሮባቸዋል። ስለዚህ ቢለፈልፍም አይደንቀንም፣ ብዙ ቢልም አይደንቀንም። ነገር ግን የሚመለሱ ካሉ የሚገባቸው ካሉ መጽሐፍ ቅዱስን ትክክለኛው መጽሐፍ ቅዱስ የሚያነቡት ካሉ እንዲያዩት ሸራ አድርጉላቸው፣ ይድረሳቸው። የሚመለሱ ካለ የሰውየውንም እብደት እንደው እርግጥ እንደሱ ያበዱ ብዙዎች አሉ። ያላበዱት ደግሞ ያዩት ከሆነ ይመለከቱት፣ ይሰሙት ከሆነ ሸራ አድርጉላቸው፣ ለሁሉም ይድረሰው ነው።